በቨርጂኒያ ግዛት የምስካየ ህዙናን መድኃኔ ዓለም ቤተ ክርስቲያን አገልጋይ ነኝ። ለእናንተ የሚሆን መልእክት አለኝ። ቤተ ክርስቲያናችን የወንጌል አገልግሎትን በማስፋፋት በመላው ዓለም ለሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ምእመናን ከደብሩ የሚተላለፈውን መልእክት ለማድረስ የዩቲዩብ አካውንት ክሬት አድርገናል። ይሄንን የዩቲዩብ አካውንት ሰብስክራይብ በማድረግ የዚህ ታላቅ የወንጌል አላማ ተባባሪዎች እንድትሆኑ በታላቅ አክብሮትና ፍቅር አሳስባችኋለሁ። ምእመናን ሁላችሁም እንደምታውቁት መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወደዚህ ዓለም የመጣበትን መለኮታዊ እቅዱን ፈጽሞ ሞትን በታላቅ ሥልጣኑ ድል ነስቶ ወደ ሰማይ ከማረጉ አስቀድሞ ለሐዋርያት አንድ ነገር ብሏቸው ነበረ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሏቸው ነበረ። ሐዋርያትም በዚሁ አምላካዊ አደራ መሰረት ወደ ተለያዩ አህጉረ ስብከቶች በመዘዋወር ወንጌል አስተምረዋል። በኦርቶዶክሳዊት ቤተ ክርስቲያናችን ትውፊት ሐዋርያት ደመና እየጠቀሱ ከአንዱ ሀገረ ስብከት ወደ ሌላው ሀገረ ስብከት ይሄዱ እንደነበር ቅዱሳት መጻሕፍቶቻችን ይናገራሉ። ይህንንም ዳዊት ገና ቀደም ብሎ እንዲህ ብሎ መስክሮታል። ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በፃ ነቢቦሙ። ነገራቸው እስከ ምድር ዳርቻ ወጣ፣ ቃላቸው ደግሞ እስከ አጽናፈ ዓለም ተሰማ። ቃላቸው አልተሰማበት ስፍራም የለም ብሎ እንደተናገረ፣ የተወደዳችሁ ማኅበረ ምእመናን ወምእመናት ዛሬም እኛ እንደ ሐዋርያት ያለ እድል የለንም። ሐዋርያት ደመና ጠቅሰው እንደሚያስተምሩት ከአንድ ቦታ ወደ ሌላ ቦታ የምንሄድበት እንዲህ ያለ ታላቅ ጸጋ የለንም። ግን እግዚአብሔር ባዷችንን ደግሞ አልተወንም። በዚህ ዘመን ቴክኖሎጂ አለ። በአንድ ስፍራ ሆነን ስንናገር ቃላችን በደመናው ሄዶ በዓለም ሁሉ ላሉ ሰዎች በቀላሉ ተደራሽ ይሆናል። ስለዚህ እንደዚህ ያሉትን እድሎች ለበጎ ነገር ደሞ መጠቀም ያስፈልጋል። ሄዱ ብሏቸዋል ጌታ፣ እኛም መሄድ አለብን። መቼም አውቶቡስ ወይም ደሞ የተለያዩ ትራንስፖርቶች የተሳፈርን ግዴታ አንድ ሀገር ለመሄድ ብዙ ቀናት መውሰድ የለብንም። እኔ እዚያ ሀገር አሜሪካ ሆኜ ባላችሁበት ስፍራ የምናገረው ዛሬ ቃል ወደ እናንተ ይደርሳል። ስለዚህ ምእመናን፣ ነገሬ ረዝሞ እንደሆን ይቅርታ ጠይቃለሁ። አላማው የቤተ ክርስቲያኑን የዩቲዩብ አካውንት ሰብስክራይብ ማድረግ ነው፣ የፌስቡክ አካውንት ሰብስክራይብ ማድረግ ነው፣ ፎሎ ማድረግ ነው፣ የቲክቶክ አካውንት ፎሎ ማድረግ ነው እና እነኚህን በማድረግ የቤተክርስቲያኑን የወንጌል ስራ እንታግዙ አሳስባለሁኝ። የእግዚአብሔር ሰላም ለሁላችሁ በያላችሁበት ስፍራ ይብዛ። እግዚአብሔር ይባርካችሁ።